በሬዎቹ ከመዝናኑበት ፀሐይን ከጠገቡ በኋላ ይኸውላችሁ እዚህ ጋር ያለውን ማኑሮችን ሁሉ እበቶችን ከመዝናኛ ቦታው ሰብስበን ወደ መጣያ ቦታ እንወስዳለን። ወደ መጣያ ይሄዳል። እነሱ ግን በሬዎቹ ልክ አሁን ነው የገቡት፣ ስለሆነ ቀጥታ ወደ እነሱ ክፍል ልውሰዳችሁ። አሁን ሁሉም እየበሉ ነው። ይሄ የእነሱ ክላስ ነው። ሁሉም እየበሉ ይገኛሉ። ትላንትና ሌሊት ወደ 11 ሰዓት አካባቢ ሳር ብቻ እየበሉ ናቸው። እስካሁን ምንም አልበሉም። እስከ አምስት ሰዓት ፀሐይ ላይ ይቆያሉ ስለሆነ እዛ ቆይቶ የገቡ ናቸው። ስለዚህ እንደውም ቀጥታ የመኖ ጊዜ ነው። አምስት ሰዓት ስላቸው እስከ ሰባት ሰዓት ይበላሉ። ያልኳቸው ይሄኛው ነው። ማንሆንም ቀረብ ብዬ ቀርጥላችኋለሁ። እነዚህ በሬዎቹ ምናልባት ታስታውሱ እንደሆነ የዛሬ ወር አካባቢ በቪዲዮ ቀድቼ ነበረ። ያኔ ስቀዳ በጣም ትናንሽ ነበሩ። ብዙም አይናገሩም፣ ብዙም አይረብሹም ነበር። አሁን ትንሽ ሰውነታቸው እየጨመረ ስመጣ ትንሽ መረበሽ ይፈልጋሉ። ስለዚህ አሁን ነው የገቡት። ከውጪ ከመዝናኛ ቦታ የውላችሁ። ሁሉም እንዲህ ይበላሉ። ውሃ እዚህ ጋ አለ። ምናልባት አንዳንድ ጊዜ ሕክምና ስለምሰጣቸው እኔን ካዩ ሕክምና የምሰጣቸው ነው የሚመስላቸው። የዚህኛውን ትልቅነት ይዩት። መኖ ስሰሩ ሁል ጊዜ እንደዚህ ፍርፍር እርጥብ በደረቁ ከሰራችሁ መልካም ይሆናል። ምናልባት ነጭ ልብስ ስለለበስኩኝ ወይ ደግሞ ጋውን ስለለበስኩኝ አይወዱ ነጭ ልብስ አይወዱ ስለዚህ እንዴት እንደሚበላ እዩት በብዛት ሰዎች ብጥብጥ ሰርቶ ይሰጣሉ ብጥብጥ ግን በደንብ አይደፍሩትም ውሃ እንዲጠጡ በደንብ እንዲበሉ ከተፈለገ ግን ይሄኛው ነው መሰረት አለበት ይውላችሁ እንዴት እንደሚበላ ስለዚህ ውሃ ሳታበዙ እንደዚህ ከሰራችሁ በሬዎቹ ሊበሉ በጣም ይቀላችኋል። ግን አንዳንድ ቦታ ምን ይሆናል መሰላችሁ? ውሃ ይሞሉታል። በውሃ ይበጠብጡና ውሃ በብዛት ውሃ ያደርጉበታል። ከብቱ ምን ያደርጋል? መኖውን ፍለጋ ውስጥ ታች ይገባል። ያኔ ምናልባት ውሃ በአፍንጫ ሊገባ ይችላል። ወደ ሳምባ መሄድ ይችላል። ትንልል ይችላል። ስለዚህ ስሰሩ እንደዚህ እርጥብ፣ በደረቁ ልክ አሁን ዙም ላርግላችሁ እንደዚህ ነው መብላት ያለበት። ስለዚህ ይህ በሬ ተከታታይ ሶስት ወር እንዲህ ከበላ፣ አሁን እኛ ጋር ወር ከሁለት ሳምንት በልቷል። ወር ከሁለት ሳምንት በልቶ የውላችሁ ምን እንደሚያክል ሰውነቱ እዚህ ላይ መጥቷል ማለት ነው። አሁን ለገና እያደለምን ስለሆነ ለገና ደግሞ ከዚህ በላይ ይመጣል ሜቢ ምናልባት ሻኛውን ላሳያችሁ ምናልባት ማክሞ መስሎት ነው እኔ የሚሸሸው ስለዚህ የሚበላው ይሄኛውን ነው አበላሉንም ላሳያችሁ አንገቱ ምን እንደማ ምን እንዳከለ ይኸውላችሁ ከውፍረቱ የተነሳ አንገቱ አንገቱ ላይ ያለው መስል ይሄ ትራፒዚየ መስል የምንለው ለሁለት ይካፍላል፣ እሱ ሲበላ ማለት ነው። ስለዚህ ይህንን ስራ በቀላሉ መስራት ይቻላል። የሌላን በሬ ላሳያችሁ፣ እንደዚህ ላሳያችሁ። ከዚህ ቤት ውስጥ በጣም አንድ የወፈረ አለ። እሱን እሱ አሳያችኋለሁ። አበላሉንም የእሱን አሳያችኋለሁ። አሁን ይውላችሁ ሰራውን አንሰጥም። ለምን ጠዋት አስራ አንድ ሰዓት አካባቢ ወይ ደግሞ ወደ አስራ ሁለት ሰዓት አካባቢ ይሄን ይሄኛውን ሳር በልቶ ነው ወጡት፣ ወደ ፀሐይ ከወጡ በኋላ ሲመለሱ ነው ይሄኛው የሚበሉት። ስለዚህ አሁን ላይቭ ላይ ሰባት ሰዎች አላችሁ፣ ላይክ አድርጉልኝ። ዝም ብላችሁ ከምታዩ ምናልባት ይጠቅመኝ ይሆናል፣ ላይክ አድርጉልኝ። ይሄኛውን በሬ ከኋላ ላሳያችሁ፣ በጣም ትልቅ በሬ ነው። ይሄ ሻኛው እራሱን የሚገርም ነው። ይሄኛው በሬ ቁመቱን ይላችሁ ከሻኛው እስከ እግሩ ላሳያችሁ። አያችሁ እንደሚያክል ደሞ ያልተቀጠቀጡ ኮርማ ናቸው። ለስጋ ኳሊቲ የሚያስፈልጉት እነዚህ ስለሆኑ ኮርማዎቹን ብታደልቡ መልካም ይሆናል። እንደደለበ በምን ታውቃላችሁ መሰላችሁ? ይውላችሁ እዚህ ጋር ያለው እዚህ ጋር ያለው መሰል እዚህ ጋር ያለው መሰል አያችሁ፣ እዚህ ጋር ያለው ስጋ ወይ ደግሞ የ የጭራው መነሻ እዚህ ጋር ይሄኛውን ከዋጠ፣ አሁን እየውላችሁ ጭራውን ውጧል። ከጭራው በላይ ያሉትን ስጋ ይሁን። ስለዚህ እንደወፈረ በዚህኛው ይታወቃል። ምናልባት ሌላ እኩል ገብቶ ያልወፈረውን ላሳያችሁ። ቆይ ይሄኛው በጣም ጨምሯል። ይሄማ አሪፍ ነው። ቆይ ሌላ ላሳያችሁ። በደንብ ያልጨምረውም ማለት ነው። አስራ ሁለት ሰዎች ያላችሁ ላይክ አድርጉልኝ። ለምሳሌ አሁን እችኛው ከቁመቷ አንጻር ገና ነች። እነዚህ ገና ናቸው። እዚህ አካባቢ ስጋ መሙላት አለበት፣ እዚህ አካባቢ እዚ አካባቢ ስጋ መብላት አለበት። ትንሽ ጸባይ ስላለው ይላስ ነው። አሁን እንዲህ ዝም ብለን ስንቆም ማለት ነው። ይኸውላችሁ እንዲህ ስንቆም ምን ያህል እንደጨመረ ይኸኛውን በሬ እዩት። ደግሞ ቁመት እዩ። መቼም በሬ በርይ ሲገዙ ይኸኛውን ቁመት እዩ ከዚህኛው ቁመት ስጋም ጨምሮ እዚህ ላይ ነው። የግድ ቁመት ሊኖራቸው ይገባል። የፊት እግር ቁመት ይሁን እነዚህ ሚሩዳ አው ዛ ዛሬ እነዚህ የዛሬ ወር የተገዙ ናቸው። ይሄኛው ቆይቷል። ሁለተኛ ወር ይል መጀመሪያ ዙር ካወጣናቸው እየቀረ ነው። ይሄኛው ይሄኛው ነው እንግዲህ ይሄ በጣም ጀምሯል። በቃ ከዚ ከዚ ሳይ በኋላ አሁን ትርፍ እየበላ ነው። ብሩክ ቀመሩን ቀመሩ ገና ካልኩሌሽን ይፈልጋል። ቁጭ ብዬ ሰራላችኋለሁ ማለት ከስንት አይነት የመኖ አይነቶች አሉ መስላችሁ? የእነሱ መኖ ፍሩሽካ ፍሩሽኪ ይለው አተር ገለባ፣ አኩሪ አተር እነዚህ እነዚህ ፕላስ ደግሞ የኑግ ፋጉሎ፣ የተልባ ጥፍጥሬ እነዚህ ሁሉ አንድ ላይ ይገዙና ዝም ብሎ አይሰጥም። የየራሳቸው 50 ኪሎ ወይ 100 ኪሎ ለመስራት ከዚህ ሁሉ ከሁሉም ወስደን ነው ወይ 50 ኪሎ ወይ 100 ኪሎ የምንሰራው። ስለዚህ መቶ ኪሎ ስንሰራ ሀምሳ ኪሎ ስንሰራ እንዴት መስራት እንዳለብን ቀመሩን ቁጭ ስለው መስራው። እሙ ኢትዮጵያዊ ሆነ ተዋው ምን ደረገ መስራት ግድ ነው። ምንሰራውን ደግሞ ሰው እንዲ እንዲ እንዲሰራ ነው ምንፈልገው እ መስራውን ስራ እንዲህ በሶሻል ሚዲያ መልካም ነገር መስራት እንችላለን። ምናልባት ከብት ማድለብን እንዴት እንደመሰራ ማያውቁ ሰዎች ሊኖሩ ይችላሉ። ካፒታል በእጃቸው ይዞ ግን እንዴት እንስራ፣ የልጅነት ፍቅራቸው የዚህ የከብት ማድለብ የከብት ስራ የከብት እርባታ በልጅነታቸው ውስጣቸው የቀረ ሊሆን ይችላል። ስለዚህ መንገድ አጥቶ እንዴት እንደሚሰሩ መንገድ አጥቶ የሚቀመጡ ሰዎች አሉ። ስለሆነ ምናልባት ለሰው ተጠቀመ ብዬ ነው ይኛው ቪዲዮ የምሰራው እንጂ እኔ ከዩቲዩብ ምን የምጠቀሙ ነገር የለም። ሶ ምናልባት ሰዎች ይማሩ ይስሩበት፣ የምልን ነው። ለዛ ነው እሙ ሰዓቴን አቃጥዬ ከብቶቹን ሳበላ ቪዲዮ የምቀዳው፣ እኔም ደግሞ የውስጥ እርካታ ነው ከብቶች እንዲስ ሲበሉልኝ በጣም ነው ደስ የሚለኝ። አንዳንዱ ሲገባ አሁን አሁን የኛው ነጩ ስናስገባው ችሎም አይሄድም ነበረ፣ ያው ሰውነትም የለውም ነበር። አሁን ትንሽ ሲጠግቡ እንግዲህ በጣም አቅምን ይጠይቃሉ፣ ጉልበትን ይጠይቃሉ። ለምን እኔ ጋር ቆምክ ብሎ ይቆጣሉ። ስለዚህ አሁን ይኸውላችሁ የማጅራቱ ስጋ ምን እንደሚያክል ይሄ ሙሉ ለሙሉ ጨምሮ ሲጨርስ በጣም ዋፍራም ነው የሚሆነው። ስለዚህ እዚህ ቤት ውስጥ ስንት በሬ ያለን? አስራ ሁለት በሬዎች አሉን። እነዚህ አስራ ሁለቱ እንግዲህ ለማስገባት ካፒታል ይጠይቃሉ። አንዱን ለምሳሌ አንዱን ለመግዛት አንዱም በ106 የገዛና አለ በ100 የገዛና አለ። አቨሬጅ ስትወስዱ ግን 103 አካባቢ ይመጣል። አንድ በሬ በ3 ወር ቆይታ ውስጥ ከበዛ 30 ሺህ ብር ይበላል። ምናልባት አልበላም ከተባለ ደግሞ እስከ 22 ሺህ ብር ይበላል። ስለዚህ ካፒታልን የሚጠይቅ ስራ ነው። የግድ ደግሞ በሬ አደልባለሁ ካላችሁ የግድ አስር እና ሀያ በሬ ማስገባት ያለባችሁ ማስገባት ያለባችሁ። ለምን አንድ አይሆንም? አንድ እንኳን ራሱን ያዳምጣል፣ ሰፈርን ያዳምጣል፣ ይጨናነቃል። ከብት ሁለት ሲሆን ነው ከሁለት እና ሁለት በላይ ሲሆን የመጨናነቅ ባህሪ ውጭኔ ማዳመጥ፣ ኮቴ ማዳመጥ ባህሪ አያመጣም። አንድ ሲሆን ግን ኮቴን ያዳምጣል ድንጉጥ ይሆናል፣ አንድ ከሆነ ብቻውን። ስለዚህ ስትጀምሩ ምናልባት የግድ እንደዚህ ግዙፍ መሆን የለባቸውም። እጃችሁ ላይ ባለው ነገር እጃችሁ ባለው ነገር ላይ ጀምሩ። በተለይ አዲስ አበባ እና ሸገር አካባቢ የሆናችሁ ሰዎች አግዛችኋለሁ፣ በከብት ማጋዛቱም ይሁን በእንስሳት ሕክምናው በመኖ በሬሽዮ በሬሾ በቀመሩም ይሁን በሱም አግዛችኋለሁ። ምንም ችግር የለውም። ስሩ እኔ ነኝ ያልኳቸው እሺ እግዚአብሔር መልካም ነው። እኔ የምፈልገው ስራ ነው። ሰዎች እንዴት ይህንን ታስቢያለሽ ይሉኛል። ላሞች ላሙች ደስ ይሉኛል። ችግር የለውም። ይሄ ምንም ችግር የለውልሽ። ላሞችን መስራት ይቻላል። ላሞችን በተለይ የኮልስቲን ላሞችን ብትይጂ መልካም ነው። አሁን አዲስ አበባ ላይ ወተት መቶ 120 እስከ 150 ሊሄድ ይችላል። ስለዚህ ቆንጆ የወተት ላሞችን ምናልባት ላጋዛሽ ይችላለሁ። ቆንጆ የወተት ላሞችን ከያዝሽ በቀን ቢያንስ ቢያንስ አልሰጠችም ከተባለ 15 ሊትር ወተትን ካገኘሽ ምናልባት የላሚቷ ወጪ 7 ሊትር ቢሆን አንቺ አስር ሊትሩ ያንቺ ይሆናል። ፕላስ ደግሞ የጥጃ ትርፍም አለ ስለሆነ ስለዚህ የወተት ላሞች መስራት ትችላለሽ ነው። እግዚአብሔር መልካም ነው። አርሲ አትመጣም ወይ? አርሲ ምናልባት ይውላችሁ ስልጠና ላዘጋጅላችሁ ይችላል። ስልጣን እንዲህ ነው የማዘጋጅላችሁ። እናንተ እርስ በእርሳችሁ ተመዘጋባ ትመዘጋገቡና ከተመዘገባችሁ በኋላ የውላችሁ ዛላ ማምጣት አንደኛ ኮስቲ ነው ወጪ ያለብኝ። ሁለተኛ የአዳራሽ ኪራይ ሊኖር ይችላል። ምናልባት በሼድ ውስጥ የምትሰጡ ወንበሮች የምታዘጋጁ ከሆነ ምናልባት እንደዛ አገዛችኋለሁ። ስመጣ ብቻዬን አልመጣም። ሐኪሞችን እንዲሁም ልክ እንደኔ ሐኪም የሆኑ። ሌላ ደግሞ የመኖ ባለሙያን እነሱንም ይዤ እመጣለሁ። ስለሆነ ይዤ እመጣለሁ። ስለሆነ ቢያንስ ሶስት ሰው ሆነ እንመጣለን። ስለሆነ የሶስት ሰው ወጪ ደግሞ ያስፈልጋል። ስለሆነ ምናልባት የምትመዘጋገቡ ከሆነ ልመጣ እችላለሁ። ኤራ መጥቼ ያውቃለሁ። አዋሽን አልፌ ባዳማ በኩል ኤራ መጥቼ ያውቃለሁ። ስለዚህ ወደ አርሲ መምጣት የሚከለክለኝ ነገር የለም። ስለዚህ እናንተ ተመዘጋግባችሁ ቴሌግራም ላይ አሳውቁኝ ያለውን ነገር እኔ እሺ፣ ብሩክ እሺ፣ በመቶ ኪሎ ምን ምን ያክል መጠን ማድረግ እንዳለብን ሰርተክ እንደምትልክልን ተስፋ አደርጋለሁ። ኦኬ እሺ፣ ብሩክ ይኸውልህ፣ እሺ እሰራለሁ፣ ችግር የለውም። በዚህ ሰዓት የከብቶች ማድለብን የቤት አሰራር፣ የመኖ አሰራር እንዲሁም ደግሞ የመተኛ መተኛ መቆማ የመድኃኒቶቹን እነሱ ቀመሮቹ መኖር አለኝ። ለኮሜርሻል እየተጠቀምኩበት ነው፣ በውስጥ መስመር እየሸጥኩት ነው። ምናልባት ዩቱብ ላይ ያመጣው ይሆናል። ችግር የለውም። አዲስ አበባ እና አካባቢያ ከሆናችሁ ግን ፋርማችሁ ላይ ሲገኝ ቀመሩን እሰራላችኋለሁ። ደግሞ የአዲስ አበባ ስልጠና የምሰጥበት ቦታ ካለ ያጠቁ፣ ችግር የለውም። እኔም ሰጣለው። ሌላ ዶክተር ሰኝ የሚባል አለ። እሱንም አናግረውና አዲስ አበባ ላይ ልናዘጋጅ እያሰብን ነው። ስናዘጋጅ በዚሁ በዩቱብ እንደውም ደሞ የቲክቶክ አካውንት አለኝ። አብዲ ለገሰ የሚል ቲክቶክ አካውንት አለኝ። ምናልባት ወደ 28 ሺህ አካባቢ ፎሎወር አለ እዛ አካባቢ ምናልባት እዛ ላይ ያስተዋውቃለሁ። ስለሆነ በዛ በኩል እኔም መከታተል ትችላላችሁ። የኔ ቲክቶክ አብዲ ለገሰ ይላል። የፕሮፋይል ፎቶ ዩቱብ ላይ ባለው ጋር አንድ አይነት ፎቶ ነው ያለው። ስለሆነ ዩቱብ ላይ ያለው ፎቶ እዛ ጋም ተመሳሳይ ስለሆነ እዛ ላይ እኔ መፈለግ ትችላላችሁ። በጣም ዋፍራም ናቸው እነዚህ አሁን የወፈሩት። በኦልሞስት ወርክ ተኩል ናቸው። በሬዎች ደግሞ መኖን ከበሉ፣ በጣም በሚፈለገው መጠን ከተሰጠ የማይወፍሩበት ጉዳይ የለም። አንዳንድ ሰው ምን ያደርጋል? ከብቱን ያስገባና መኖንም ያስገባና መኖን በጣም ይቆጥባል። እኛ እንዳልነው የማይሰጡ ሰዎች አሉ። መኖን በጣም ይቆጥባል። ስለዚህ መኖን አትቆጥቡ። እኛ ያልናቸውን ስጡ። ለምሳሌ መኖን ቆጥባችሁ አራት ወር እናንተ ጋር ከሚቆይ ሐኪም ባለው ሰጣችሁ እናንተ ጋር ወይ 120 ቀን፣ ቀን ይበዛል፣ 90 ቀን እና 60 ቀን እስከ ሰባ እነዚህ እናንተ ጋር ቢቆዩ ሁለት ወር ተኩል ከቆዩ ይወፍራሉ። እነዚህ አሁን ወር ከሁለት ሳምንቱ ነው የቆዩት። ግን ሰውነታቸው እንዴት ሞላ እንዳለ እነዚህ ከብቶች ልክ እንደገቡ ቪዲዮ ሰርቼባችሁ ነበር። መጀመሪያ አካባቢ የሰራውን ቪዲዮዎች ዩቱብ ላይ ማየት ትችላላችሁ። ለውጣቸው ማየት ትችላላችሁ። ትችላላችሁ ማለት ነው። ስለዚህ ያለው ነገር ይሄ ነው። አሁን ከውጪ ስለገቡ ከመዝናኛ ቦታ ስለገቡ ነው አሁን እንደዚህ የሚበሉት። ስለዚህ አሁን ከበሉ በኋላ ሰባት ሰዓት ላይ ቢመጣ ሁሉም ተኝቶ እናገኛቸዋለን። ለምን እረፍትን ያገኛሉ። ይዝናና፣ መዝናናትን ጨርሶ መኖን ጨርሶ ወደ መተኛ ትሄዳሉ። ከተኙ ግን ያመነጅጋሉ። አሁን ቀጥታ ይኸውላችሁ የኛውን ሆድ አያችኋለሁ፣ እዚህ ጋር ቦታ የጎደለውን እዚህ ጋር እዚህ ጋር ይሞሉታል ማለት ነው። ገና ነው፣ አሁን አልበሉም። የኛውንም እዮት ስበሉ ግን ውጥር ይላሉ። ይሄ እዚህ ጋር እዚህ ጋር ሲበሉ ውጥር ብሎ ይሞላል፣ ይሄኛው። ስለዚህ አሁን እየበሉ ያሉትን እየረበሽኩ ስለሆነ ቀጥታ አሁን ቤቱ ዘግጄላችሁ ዘግጄላችሁ ወጣለሁ። ያለምንም መጨናነቅ እነሱ ይበላሉ። ስለሆነ ስለዚህ እስካሁን ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ደናውኑ ነው እና ወጥቻለሁ። ውጪውን እያሳያችሁ ልውጣ። በሬዎቹ ያሉት እዚህ ውስጥ ናቸው። አየር በዚህ ይገባል፣ ወዳኛው ይወጣል። የሚገርማችሁ ነገር ደግሞ የአሁኑ በሬዎች ውስጥ አንድ በሬ ከታመመ፣ እዚህ ጋር የታመመ ከብቶች ማቆያ ለብቻ አለ። ምናልባት በሽታ እርስ በርስ እንዳይተላለፉ ለብቻ አለ። ስልክ ቁጥርን አስቀምጥ። ላሞች ትገዛልኛለህ? አዲስ አበባ ወደ አርሲ፣ ችግር የለውም እግዚአብሔር መልካም ነው የሚለው ራስ፣ ችግር የለውም፣ እኔ ይገዛልሻለሁ። ስልኬ ባዮ ላይ አለ፣ እዛው የኔ ዩቲዩብ ላይ ጊቢ እዛ ላይ አለ ወይ ደግሞ ስልኬ ማያስ ትችላላችሁ 0911 26 57 03 0911 26 57 03 እና ያለው ነገር ይሄ ነው። አሁን ከማደረባ ወጥቼ የግድ ክሊኒክ መግባት አለብኝ ስለሆነ ይብዩም ያችሁ ልሂድሽ እና ግሪኒ አለን እንደዚህ የኛው ግሪን ቦታ ነው። ከብቶች ወደዚህ አይመጡም። ያሉት እዛ ጋ ነው። ይሄ ግሪን ቦታ ነው እና አንዳንድ ሰው ይሄ ፋርሙ በጣም ገጠር ውስጥ ያለ የሚመስላቸው ሰዎች አሉ እና እየውላችሁ እንዲህ በህንጻ ተከበን ስራ እንሰራለን። እስካሁን ከኔ ጋር ስለቆያችሁ ስለ ሁሉም ነገር እጅግ በጣም አመሰግናለሁ። ትቻችሁ ሊወጣ ነው። በሉ ደህና ሁኑ ሰላሙ ነው ቾ ወጥቼ አለሁ